ቅድም አንድ አባት ተናግረውታል እውነትን ተናግሮ ከመሸበት ማደር የሚል ብሂል፣ እሱ ትክክለኛ ብሂል ነው። እውነትን መናገር መፍትሄ ያመጣል፣ ችግር ይፈታል፣ አንድነትን ያመጣል። የሀገርንም ክብር የቅድስት ቤተ ክርስቲያንንም አንድነት መሰረት አድርጎ ይጓዛል። ሳር ቤት ከዚህ ቀደም ሳር ቤት ላይ የቤት ባለቤት መሆን ፈልገው ሽያጭ አጠናቀናል ላልናችሁ ደንበኞቻችን በሙሉ እንኳን ደስ አላችሁ። ሳር ቤት አፍሪካ ህብረት ፊት ለፊት አዲሱ ሳይታችንን ለሽያጭ ይዘንሎት መጥተናል። ከባለ አንድ መኝታ እስከ ባለ ሶስት መኝታ ድረስ በሰፊ ካሬ አማራጭ በካሬ 107,000 ብር የነበረውን በ64,200 ብር ከ40 ፐርሰንት እውነተኛ ቅናሽ ጋር ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ በ0950 055655 ይደውሉልን። ቴምር ፕሮፐርቲስ። በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃድ ሆኖ እንድንወያይ እንድንነጋገር ችግሮችን በችግርነት አቅርበን ለችግሮቹ መፍትሄ በመስጠት የቅድስት ቤተ ክርስቲያንን ለዋላዊነት የሀገርን አንድነት ለመጠበቅና ለማስጠበቅ የምንችልበት መድረክ ይሆናል ብዬ በማመን እግዚአብሔርን አመሰግነዋለሁ። ክቡርነትንም ስለፈቀዱልኝ አመሰግናለሁ። ከዚህ በተረፈ እውነትን እውነት ብሎ ቅድም አንድ አባት ተናግረውታል። እውነትን ተናግሮ ከመሸበት ማደር የሚል ብሂል፣ እሱ ትክክለኛ ብሂል ነው። እውነትን መናገር መፍትሄ ያመጣል፣ ችግር ይፈታል፣ አንድነትን ያመጣል። የሀገርንም ክብር የቅድስት ቤተ ክርስቲያንንም አንድነት መሰረት አድርጎ ይጓዛልና ክቡርነቶ፣ ከደረቅ እውነት ብነሳ ታላቅ ስራ ሰርተዋል፣ አይካድም። ቅዱስ ሲኖዶስን አንድ አድርገዋል። እውነታ ነው። ሰላም ከተፈጠረ በኋላ እንኳ ስለነበርኩበት አይ አሁን አንሄድም፣ የምንሄደው መስከረም ላይ ነው ትንሽን፣ ቆይ ሲባል መጽሐፍ ቅዱስ ጠቅሰው የመዳን ቀን ዛሬ ነው ዛሬ ነው የምንሄድ ብለው በራስወት አየር ይዘውን መጥተዋል። ሁሉንም አሰባሰበው ይሄ ቤተ ክርስቲያን ስታዘክረው የምትኖር እውነታኛ ነገር ነው፣ ምንም ጠረጠር የሌለበት ነው። ከዚያም ከመጣን በኋላ እነዚህ አባቶች አንድነት ከተሰባሰቡ በኋላ ምንድን ነው የሚመገቡት፣ እንዴት ነው የሚኖሩት በማለት ለዘመናት በጥያቄ ስር የነበሩ ሕንፃዎቻችንን መልሰውልናል። በዚህም ቤተ ክርስቲያን ታደንቃለች፣ ታመሰግናለች። ችግርን በተፈጠረ ጊዜ ኦሮሚያ በሚል ያንን ችግር ለመፍታት ሁላችንንም ማገናኝተው ስምምነት እንዲፈጠር አድርገዋል። ስምምነቱ ተፈጠረ አልተፈጠረ በተባለው መልኩ ሄደ አልሄደ ራሱን የቻለ ሌላ ጊዜ ብንነጋገርበት ደስ ይለኛል። ማን ነው ችግሩን እየፈጠረ ያለው ለምንድን ነው በተባለው መንገድ አልፈጸም ያለ ቅድም ተጠቅሷል። ለዚያ መልስ መስጠት አልፈልግም። ራሱን በቻለ በተዳሰሰ መልኩ ምን መልሳቸው ነገሮች ይኖራሉ። በአጠቃላይ በብዙ ነገሮቹ እውነተኛውን ነገር እየተነጋገርን ችግሩን ፈተን ሰላምን ማስፈን ስላለብን ይህ ገዣችን እንዲሆን ምኞቴም ነው እምነቴም ነው። ክቡር ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትር ጋር በሚደረግ ውይይት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የሚቀርቡ ጥያቄዎች ናቸው ኩላዊት የሆነችው በሀገር በዘመን የማትገደበው ቅድስት ቤተ ክርስቲያን ባልተጠበቀ ሁኔታ ባጋጠማት ችግር ከባድ ፈተና ውስጥ እያለፈች በመሆኑ ፍት ለማግኘት ጥያቄዎቻችንን ለክቡርነቶ ማቅረብ እንድንችል በቅዱስ አባታችን በተጻፈው ቀጠሮ ማስያዣ ደብዳቤ መሰረት ይህን ጊዜ ለንግግር ፈቅደው ስለሰጡን ከልብ እያመሰገን የሚከተሉትን ጥያቄዎች መፍትሄ በመሻት በቅደም ተከተል እናቀርባለን። አንደኛ በቅዱስ ፓትርያርኩ ፈቃድ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት እውቅና ወደ ኒውዮርክ የሄዱት ብፁዕ አቡነ ጴጥሮስ ዶክተር ሐዋርያዊ አገልግሎታቸውን ፈጽመው ቅዱስ ሲኖዶስ የሰጣቸውን ኃላፊነት በአግባቡ ለመወጣት ወደ ኢትዮጵያ ሲመለሱ የቤተ ክርስቲያንን ክብር በማይመጥን ሁኔታ ወደ ሀገር እንዳይገቡ የተከለከለበት ምክንያት ምንድን ነው አልገባንም ቤተ ክርስቲያኒቱ ችግሩ አልተነገራትምና ሀ ቤተ ክርስቲያናችን የህግ ሰውነት ያላት በሀገሪቱና በራሷ ቀኖናውያት ህግጋት የራሷን ጉዳይ በራሷ የምትወስን ተቋም እንደመሆኗ የአሰራር ጉድለትም ካለ ቤተ ክርስቲያኗ እንድታውቀውና ችግሩን እንድትፈታ እድል መስጠት አይሻልም ነበር ወይ? ለ የችግሩ መንስኤ ዜግነት ከሆነ በቤተ ክርስቲያን አስተምሮ መንግስተ ሰማያት በስጋ ልደት በጎሳ ማንነት ስለማትወረስና በተለያዩ አህጉራት የሚገኙ የውጭ ዜጎች የአህጉረ ስብከት የስራ ኃላፊዎች ካህናትና ምእመናን ያሏት ስለሆነ በእምነታቸውና በመንፈሳዊ ሕይወታቸው በቅተው ለተገኙት ሁሉ ያለ ዜግነት ልዩነት ማዕርገ ክህነትን ሰጥታ በውጭም ሆነ በሀገር ቤት መድባ የማሰራት ቀኖናዊና ታሪካዊ መብት ያላት ሉዓላዊት መንፈሳዊ ተቋም መሆኗ ለምን ተዘነጋ? የውጭ ዜጎች በሀገራችን ውስጥ በተለያዩ እምነቶች እየመሩ የሚገኙበት ስለሆነ ዝርዝር ማስረጃ ማቅረብ እንችላለን። ሐመሯ ከቅዱስ ፓትርያርኩ የ2015 ዓ.ም ጉዞ መነሻ ጀምሮ የብፁዕ አቡነ ጴጥሮስና የብፁዕ አቡነ ሕዝቅኤል ጉዞ ጋር በተገናኘ የተፈጸሙ የመብት ጥሰቶች ማለትም ከሕግ አግባብ ውጭ የአባቶችንና የቤተ ክርስቲያንን ክብር በተዳፈረ መልኩ የተፈጸመውን ድርጊት ክቡርነቶ ሰምተውታል? ያውቁታል? ካወቁትስ እንዴት ያዩታል? ሁለተኛ፣ የተለያዩ ጊዜያዊ ክስተቶችን በመጠቀም ክብረ አበውን መዳፈሩ በዚህ መልኩ የሚቀጥል ከሆነ የቤተ ክርስቲያናችንና የቅዱስ ሲኖዶስ ዋስትና ምንድን ነው? ትናንት አንድ ያደረጉት የጣሩለት የደከሙለት ሲኖዶሱ ምንድን ነው ክብሩ ለዓላዊነቱ? ሀ በታችኛው መዋቅር ያሉ የመንግስት የአስተዳደር አካላት ሁሉንም የማይወክል ማለት ነው፣ አንዳንዶችን ያለበቂ ምክንያት አንድነቷን የሚፈታተን ድርጊት እየፈጸሙ ይገኛሉ። የቤተ ክርስቲያኗ አንድነት ያለመከፋፈል፣ ቀጣይነት እንዲኖረው ድርሻን ከመወጣት አንጻር መንግስት ኃላፊነት የለበትም ወይ? ጥያቄዎች በሚቀርቡ ጊዜ ለኦርቶዶክስ ደግሞ ኦርቶዶክስ እዚህ ምን አመጣት በቃ የእሷ ነገር የሚሉ ስላሉ መረጃ ማቅረብም ስለምንችል ይህን ያውቁታል። ካወቁትስ ምን መፍትሄ ነው የሚሰጡን? ለ በተደጋጋሚ በቤተ ክርስቲያን አባቶች ላይ በተፈጸመው አሳዛኝ ድርጊት ምክንያት በምዕመናን ልብ የተፈጠረውን ቁጭትና ህመም መንግስት በምን መልኩ ሊያክመው አስቧል? ህክምና የሚያስፈልገው ብዙ ነገሮች አሉ። የእኛ ዚህ መለያየት ለመንግስት ጤናማ ነገር አያመጣም። እኛ አንድ ሆነን መንግስትን ስንደግፍ ብቻ ነው ጤናማ የሚወጣው። ቅድም ተነግሯል። በታሪክ ፓትርያርክ የተሰደዱበት ፓትርያርክ የተገደሉበት አለ። ይህ እንዲሆን የሚደረገው እርስ በርስ መጀመሪያ በመከፋፈል አቤቱታ አቅራቢዎችም እኛ ከሳሾችም እኛ እርስ በርስ በምንፈጥረው ነገር ስለሆነ ይህንን መንግስት በትኩረት ሊያዩ የሚገባ በመሆኑ ነው። ሀመሯ የኢትዮጵያ ተወላጅ የሆኑ የውጭ ዜጎችን መብትና ግዴታ ለመደንገግ የወጣው አዋጅ ቁጥር 270 ዝባር 1994 እና ደንብ ቁጥር 101 ዝባር 1996 ትውልደ ኢትዮጵያዊ ሆኖ የጸና የተወላጅነት መታወቂያ ያለው ሰው ወደ ኢትዮጵያ ለመግባትም ሆነ ለመቆየት የመግቢያና የመኖሪያ ቪዛ እንደማይጠይቅ የሚገልጸው አንቀጽ እንዴት ይታያል? ሶስት የሀገሪቱን ህግ አክብረን እስከሰራን ድረስ መንግስት የቤተ ክርስቲያኒቷን ውሳኔ ተቀብሎ ውሳኔውን በህግ አግባብ እንዲፈጸም ማድረግ ሲገባው ያለመተባበሩ ለወደፊቱ ተመሳሳይ ችግሮች እንደማይፈጸሙ ምን አስተማማኝ ሁኔታ አለ? ሐመርሃ በምስራቅ ጎጃም ሀገረ ስብከት አበልጣ ቤት ቅዱስ ጊዮርጊስ አንድነት ገዳም በአማኑኤል ከተማ የዋሻ ተክለ ሃይማኖት የሴቶች አንድነት ገዳም ይሄ በቅርብ ጊዜ የሆነ ነው። ሙሉ ንብረታቸው ተወስዶባቸዋል። እመምኔቷ ተወስደው በዓለም ሰዎች ላይ እንኳ የማይፈጸም አስነዋሪ ድርጊት ተፈጽሞባቸዋል። ብዙ ቁሳቁሶች ተወስደዋል፣ ከገንዘብ እስከ እህል ማለት ነው። የመጠበቂያ መሳሪያዎቻቸው ከመንግስት የተሰጣቸውም ተቀምተዋል። መነኮሳቱና መነኮሳያቱ የጥይት ድምፅ በሰሙ ቁጥር በአታቸውን ትተው በየቦታው ተበትነው ሳይመለሱ ቀርተዋል። ገዳሙ አሁንም በውጥረት ላይ ይገኛል። ማነው ሊጠብቀው የሚችል? መንግስት አይደለም ወይ? በሰሜን ጎጃም ሀገረ ስብከት በአዴት ከተማ ጌቴሴማኒ ፍልሰታ ለማርያም ደብር፣ በሰሜን ጎጃም ሀገረ ስብከት በሰሜን ሜጫ ወረዳ በላይ ጋፊት ቅዱስ ገብርኤል ቤተ ክርስቲያን፣ በሰሜን ጎጃም በመራዊ ወረዳ በምንም አይነት ሁኔታ ውስጥ የሌሉ ከትምህርታቸው ሌላ ምንም የማያውቁ በርካታ የአብነት ተማሪዎች በግፍ ተገድለዋል። ማን ይጠብቃቸው ማን ይድረስላቸው? በአጠቃላይ ካህናትና ምእመናን ህይወታቸውን ሲያጡ ሀብታቸው ሲወድምና ሲፈናቀሉ አብያተ ክርስቲያናትም ሲቃጠሉ እየታየ በዝምታ እየታለፈ ነው። መንግስት ካልጠበቀን ማነው የሚጠብቀን? ይህ ሁኔታ እስከ መቼ ነው የሚቀጥለው? ለ በተለያዩ ወቅታዊ ጉዳዮች አንዳንድ አባቶች የግል ሀሳባቸውን ሲገልጹ ጉዳዩ ከቤተ ክርስቲያን ጋር አያይዞ ማየቱ ተገቢ ነውን? አዎ፣ ያልሆኑ ሥራዎች የተናገሩ መባል የሌለበትን ያሉ አባቶች አሉ። ከቅዱስ ፓትርያርኩ ጀምሮ ቋሚ ሲኖዶስም አዝኗል። በአግባቡም ችግሩን ለመፍታት ጥረት እያደረገ ነው። ግን የአንደ መነሻ ሆኖ የቤተ ክርስቲያኒቷ ድምፅ እንደሆነ ተደርጎ የሚደረጉ ነገሮች ለምን ሐመሮሀ በታላቁና ጥንታዊ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በተደጋጋሚ ጥቃት ተፈጽሟል። በቅርቡም አራት መናነያን አባቶች በግፍ የተገደሉ ሲሆን ግድያው ከተፈጸመ በኋላ በተደረገ ውይይት ለጸጥታ ስጋቱ በአካባቢው አስተዳደር ጊዜያዊ መፍትሄ ተሰጥቶታል። ከወደቁበትም በአካባቢው በጸጥታው ክፍል ተነስተው በሥነ ሥርዓቱ እንዲቀበሩ ተደርጓል። እናመሰግናለን። በዘላቂነት ግን ገዳሙም ሆነ መናንያኑ በከፍተኛ ስጋት ውስጥ የሚገኙ በመሆኑ በዚሁ ገዳምና በሌሎችም የጸጥታ ስጋት የተጋረጠባቸው ገዳማት ዘላቂ ሰላም እንዲኖራቸው እና ለሀገርና ለዓለም ሰላም የሚጸልዩ መናነያን ያለ ስጋት ስርዓተ አምልኳቸውን እንዲፈጽሙ ለማድረግ የሚቻለው እንዴት ነው? ምን ቢሰራ ነው? የቤተ ክርስቲያናችን መከራ ከእለት ወደ እለት እየጨመረ ያለው የመንግስት ዝምታው እስከ መቼ ነው? አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እዚህ ላይ የተደረገው ግፍ ነው ነው ገዳዩን ማወቅ የመንግስት ድርሻ ነው። የቤተ ክርስቲያኒቱ ጉዳይ አይደለም። መጠበቅ የሚችለው ደግሞ መንግስት ነው። ቤተ ክርስቲያን መሳሪያ የላትም። መስቀል ብቻ ነው ይዛ የምትዞር ሌላ ምንም አላማም የላትም። ስለዚህ ለምንድን ነው ነው ለማጠቃለያ የሀሳብ ስርጸት ነው በእግዚአብሔር መንፈስ ቅዱስ ጥሪ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመ ኤጲስቆጶስ እንደ ስሙ ትርጓሜ ዘይሪ ኩሎ ያለ ሀገር ወሰን ያለ መልክአ ምድር ገደብ ያመኑትን ሁሉ ከላይ ሆኖ የሚጠብቅ ስለሆነ ጳጳሳት ዓለም አቀፍ ሐዋርያዊ አገልግሎት የሚፈጽሙና እየፈጸሙም ያሉ መሆናቸውን በክቡርነቱ የሚመራው መንግስት እንዲረዳልን ቋሚ ሲኖዶሱ በአጽንዖት ያሳስባል። የማሳሰቢያችን ታሪካዊ መሰረትም በአንድ መንበር በአንድ ፓትሪያርክ በመመራት ድንበር የለሽ ሐዋርያዊ አገልግሎት ለመፈጸም የዜግነት ጉዳይ በየትኛውም ሀገር ስርዓተ መንግስትና አብያተ ክርስቲያናት ጥያቄ ሆኖ አለመቅረቡ ነው። በእኛም ቤተ ክርስቲያን ታሪክ የመጀመሪያው ሊቀጳጳስ ቅዱስ ፍሬምናጦስ በትውልድ ጢሮሳዊ ወይም ሶሪያዊ፣ በዜግነቱ ጽራዊ ወይም ግሪካዊ መሆኑ ለአገልግሎቱ እንቅፋት ሳይሆንበት ሐዋርያው አገልግሎቱን ፈጽሞ በክብር አርፏል። በዜግነት ሀገሩ በትውልድ መንደሩ ሳይሆን በሀገራችን ኢትዮጵያ በስሙ የተሰየሙ ለሕዝባችን በረከት የሆኑ ብዙ ገዳማትና አድባራትም ይገኛሉ። ከቅዱስ ፍሬምናጦስ በኋላ በአራት ሰማንያ ዓመተ ምሕረት ወደ ሀገራችን የገቡት ዘጠኙ ቅዱሳን ሀገረ ሙላዳቸው የጥንቱ የሮም ግዛት ሆኖ ሳለ በሀገራችን ወንጌልን ሰብከው ገዳማዊ ህይወትን አስፋፍተው ገድላቸውን ፈጽመው የዘላለም ህይወትን ወርሰዋል። በሀገር በዜግነት ኢትዮጵያውያን ያልሆኑ ወደ ሀገራችን መጥተው በምድረ ኢትዮጵያ መንፈሳዊ ተጋድሏቸውን የፈጸሙ በቅድስናቸው ተቀብለን አባቶቻችን ብለን የምናከብራቸው ለመታሰቢያቸው በቁጥር በርከት ያሉ ገዳማትና አድባራት የታነጸላቸው የውጭ አገር አባቶች ብዙ ናቸው። በአጠቃላይ በዓለም ያሉ አብያተ ክርስቲያናት የጵጵስና ሐዋርያዊ አገልግሎት የመንፈሳዊ ተጋድሎ ህይወት ታሪክ በዘር በሀገር የማይወሰን የዜግነት ጉዳይ የማይነሳበት ጥንታዊ ታሪካዊ ቀኖናዊ ሃይማኖታዊ ነው። በመሆኑም ከዚህ ጥንታዊ ታሪክና ቀኖና የተነሳ ታሪክ ከምንጩ እንዳይዛባ ለቤተ ክርስቲያናችን ዋህድና ለመንበራችን ልዕልና መጽናት ወደ ክቡርነቶ መጥተን ለመፍትሄው መነጋገር ግድ ሆኖብናል። ምክንያቱም ችግሮች እንዲፈቱ ማለት ነው። የችግሮቹ መፍትሄ ደግሞ ቁልፉ ክቡርነቶ ላይ ነው። ትናንትና ሀገርናት ብለው ከፍ ያደረጓትን ቤተ ክርስቲያን በዘመኖ ከሀገርነት ወርዳ ጎጥና አጥቢያ እንዳትሆን በዚያው መጠን ከፍ እንድትል ማድረግ የክቡርነቶ ኃላፊነት ስለሆነ ብቻ ነው። መተባበር መታዘዝ የሁላችንም ድርሻ ነው። ክቡርነቶ ባርቆ ሀሳቢነት ይችን ቤተ ክርስቲያን በመጀመሪያው ትንሣኤዋ ላይ ትልቅ ስራ ሰርተዋል። በዚያው እንዲቀጥሉ የሁላችንም እምነት ነው። በመጨረሻ ክቡርነቶ ስለ ሰጡን ጊዜ እያመሰገን ላቀረበናቸው ችግሮችም መፍትሄ እንደሚሰጡን ተስፋ በማድረግ በቅዱስ ቋሚ ሲኖዶስ ስም በድጋሜ አመሰግናለሁኝ። አስፈላጊ በእነዚህ በተናገርኳቸው ነገሮች ላይ መረጃ ይዘና በተባልኩበት ሰዓት መረጃቸውን ይዤ ለመምጣትም ዝግጁ መሆኔን በታላቅ ትህትና፣ ጠ ቅዱስ አባታችን ብፁዓን ክቡር ጠቅላይ ሚኒስትር